በመጀመሪያ ሩታዬ ለዚህ ክብር ስለበቃሽ ለዚህ ቀን ስለበቃሽ እንኳን ደስ አለሽ። በመቀጠል ጽግዬ ደውለን ባነጋገርንሽ መሰረት ለሩታዬ ይህንን ፕሮግራም ብታዘጋጅላት ባልንሽ መሰረት በጣም ጊዜሽን መስዋዕት አድርገሽ ዋጋ ከፍልሽ ይህን ፕሮግራም እኛ ባልንሽ መሰረት ስላዘጋጅሽ በእኔ ቤተሰቦችና በእኔ ግሩፕ አባላቶች ከልብ አመሰግንሻለኝ። ለሩታዬ ከዚህም በላይ ብናደረግላት ደስታችንን አንችለውም። ነገር ግን ዛሬ ምን ሆኖ ነው ዘገየ? ምን ሆኖ ነው አኩርፏል? አኩርፏል፣ ምንም ደስታ የለውም። ደስተኛ አይደለም። በጣም የሆነ ደስ የሚል ነገር የለውም። ከእንትና ጋር ሲሆን፣ ከሄርሜላ ጋር ሲሆን ሰላሳ ሳ ሁለት እርስ እስኪታይ ድረስ ነው የሚያገጠው። ምን ነው ዛሬ ፊትክን ጣልከው? በሰላም ነው በሰላም ነው ዛሬ ውሽሚት ስለሌለች አጠገብክ ብዙም ደስታ አልተሰማክም ደስ አላለክም ኤንዌይስ እሺ አሁን በፍቺ የሚጠናቀቅ ነገር ስለሆነ ያው በልጆቹ ጉዳይ ነጽጌ ናቸው ያገናኟችሁ ያው ልጃቹ የጋራ ስለሆነ በልጃቹ ጉዳይ ተገናኝተሃል ግን ምንም አይነት ደስታ ፊትክ ላይ አይታይም ነበረ ኦኬ ፊትክ ላይ አይታይም ነበረ ገባክ ለምንድን ነው የማይታየው ፊትክ ላይ ውሽሚት ስለሌለች ምንም እንዲህ ደስ ያለ ፈገግታ ራሱ ስታወራ ራሱ የሆነ ደስ በሚል ሁኔታ ስታወራ አላየውክም። ኢቨን እንኳን ዛሬ በዚህ በቪዲዮ መሀል እንኳን በጣም ተንበርክከክ፣ እያለቀስክ ይቅርታ፣ በጣም ይቅርታ አጥፍቻለሁ፣ በጣም ነው ያጠፋሁት ምናምን ልትል ይገባ ነበረ፣ ግን ያንን ማለት አልፈለግክም። ለማንኛውም ምክንያቱም አንተ በውሽሚት ተጠምደሃል። በውሽሚት እንግዲህ ምናምን ነገሮች ተጥደሃል ማለት ነው። ኤንዌይስ ጽግዬ በደንብ አብራርቼ ስናገር ጽግዬን እኛን እንደውለን ቫክሽን ለሩታዬ በቃ የሆነ ደስ የሚላት ነገር ሁሌ እያለቀሰች ስለምትመጣ የሚያስደስታትን ነገር እንድታረግልን እኛ ነበርን ያልናት ያልናት የነበረው ከመስቀል በፊት ነበረ። መስቀል ሳይደርስ ቆይቷል ካልናት ኦልሞስት ወደ 15 ቀን ይሆናል ይህንን ሀሳብ እንቁጣጣሽ ካለፈ አራተኛው አምስተኛው ቀን ላይ ነው ይህንን የሀሳብ ሰጠናት ነገር ግን እሺ አሁን ስራ ላይነን ምናምን እያለችን እስከ ዛሬ ድረስ አዘግይተው እንግዲህ ዛሬ ፕሮግራሙን አድርጋልናለች ማለት ነው ስለታዘሽን ብቻ ከልብ እናመሰግንሻ አለን ጽጌ ሮያል ከልብ ነው የምናመሰግንሽ ቴንኪ ዩ ሶ ማች በጣም ነው የምንወድሽ በጣም ነው የምናከብርሽ ሪስፔክት ፎር ዩ በጣም እናከብርሻለን ይህንን ስላደረግሽ ብቻ ራሱ ማለት ነው ሌላው ነገር ያው እንደነገርኳችሁ አጅሬው ወይም ዘገየ እንግዲህ እንትን ብሏል ማለት ነው። ዘገየ ማለት አብርሽ ሎጋይስ። ኦኬ ዘገየ አኩርፏል አኩርፏል ደስተኛ አይደለም። የልጁ እንኳን ቤቢ ሻወር ሲደረግ ጀስት አለ አደለ። የሆነ ሰዎች እንዳይደብራቸው ብቻ ትንሽ ሁለት ሁለት ጥርሱን ነበር እያሳየ የነበረው ከዛችሁ ሽሚት ጋር፣ ከሄርሜላ ጋር ሲሆን ግን ሰላሳ ላሳ ሁለት ጥርሱ እስኪታይ ድረስ ነው የሚያገጠው አብሯት እየተንከባለለ ላይዋላ እያቀፋት እየሳመ ምን እያለ ምን እያለ ኤኒዌይስ፣ ሁለታችሁም አልወደድኳችሁ። ማስጠለታችሁኛል። በቃ አንተም እቺ ሄርሜላ የምትባለው ማለት ነው ሄርሜላ ከልክ ያለፈ ስርዓት የሌላ ሴት ሆናብኛለች። በተለይ በአሁን በአሁን ሰዓት ማለት ነው እንግዲህ ምንም ማድረግ አይቻልም። ሰው የሆነ ነገር ሲያደርግ ከሰዎች ወይም ከማህበረሰቡ ወጣ ያለ ነገር ካደረገ ያ ማስተዳደጉ ነው ብዬ ነው የማስበው። ይዘዌ እና ሩታዬ ለአንቺ ግን ምክር አለኝ። ለአንቺ የምመክርሽ ምክር ምንድን ነው? አሁንም ቢሆን ራስሽን ጠብቂ። የልጅሽን ልብስ አስተካኪ። እንግዲህ ልትወልጂ ቀናቶች ናቸው የቀሩት የቀሩሽ ተብሏል። ሶ አንቺ ደግሞ ለልጅሽ ልብስ አስተካኪ፣ ሻንጣሽን ምናምን ሁሉ ነገርሽን አስተካኪ። ለልጅሽ ፓምፐርስ ዚሮ ቁጥር ፓምፐርስ ግዢ፣ የልጅሽ መታቀፊያ ግዢ፣ ጀስት እንደተወለደ የሚጠቀለልበት ያስፈልጋል። ለአንቺ ቢጃማዎች፣ ጀስት ሺቲዎች፣ ፈታፈታ ያሉ ነገሮች፣ ሞዴስ ምናምን ሻንጣሽ ውስጥ አስተካኪ። እሺ እና ደግሞ አይዞሽ፣ ሁሉ ነገር ቀላል ይሆንልሻል። አንቺ የዋህነሽ እውነት ነው ምልሽ፣ እስከ ዛሬ ድረስ ቪዲዮ ስስር እያለቀሽ ነው የሰራሹ። እና ልጅሽ እንደምወልድሽ የምትስቂበት ቪዲዮ እንደምትሰሪልን ተስፋ እናደርጋለን። ከዚህ በኋላ ማልቀስ የሚባል ነገር የለም። ከዚህ በኋላ ምንም አይነት ነገሮች እንዲፈጠሩ አንፈልግም። በቃ ምንም አይነት ነገሮች እንዲፈጠሩ አንፈልግም። በተለይ በቃ እንድታለቅሽ አንፈልግም። በምንም አጋጣሚ እያለቀሽ አንቺን ማየት አንፈልግም፣ በፍጹም በፍጹም ማለት ነው። አብርሽም ደግሞ በተቻለ ካቅም ያንተ ልጅ ስለሆነ የሚወለደው ከቻልክ ፍቺው እንዳለ ሆኑም እንኳን ቢሆን ከቻልክ ከጎኗ ልትሆን ይገባል። ቢያንስ እንኳን ሆስፒታል ስቴድ አድርሳት፣ ምጧ ከመጣ ተንከባከባት። ሴት ናት፣ ብቻዋ ናት፣ ማንም የለም አጠገቧ ሶ ከጎኗ እንድትሆን ጥሬን አቀርብለው ማለት ነው። ለአንተ መቼም አንተ አሰማም። አንተ እንግዲህ ከሴቶቹ ጋር አሸሼ ገዳሜ ላይ ነው ያለከው። ሄርሜላንማ ሳይወዳት አይቀርም። እኔ ዘገየ ሄርሜላን ሳይወዳት አይቀርም። ሄርሜላን ወዷታል በእርግጠኝነት። የሆነ ፍቅር ቢጤ ሳይሸታት ሳይሸታቸው አይቀርም። እሷ ራሱ እንዴት እንዴት ሚኒቅ ሚኒቅ እንደሚያደርጋት ከእሱ ጋር ስትሆን ምናምን ነገር እና የሆነ አይደለ፣ የሆነ ፍቅር ውስጥ የተጣዱ ይመስለኛል ሁለቱም። እኔ እንጃ አላቅም። ብቻ ግን ሆዴን አንጀቴን በላችሁ ሩታዬ፣ ዛሬ ሳያት የሆነ ቁልጭ ቁልጭ እያለች እየሳቀች፣ እሷ እናት ስለሆነች ደስተኛ ናት። እሱ ግን አባት ስለሆነ ሂ ኖት ሃቭ ኤኒ ሳምቲንግ ፔን፣ ምንም የሚሰማው ህመም ስለሌለ ምንም አልተሰማውም። እሷ ግን ሴት ስለሆነች በቃ አለ አደለ ብዙ ነገር ታስባለች። ና ቁልጭ ቁልጭ ስትል ፈገግታው ምናምን በቃ በጣም የሚያስደስት ነገር ነው። ዛሬ የተደረገልሽ እነጽጌን አሁንም በድጋሚ እነሱን ማመስገን እንፈልጋለን። እኛና የእኛ ጉሩፕ አባላቶች ባዘዝናቸው መሰረት ስለታዘዘችን ጽጌም ረጅም እድሜ ከጤና ጋር ይስጥሽ። እናመሰግናለን። እንድታርሻትም ደግሞ ከጎኗ በሁሉም ነገር ከጎኗ እንድትሆኚ አሁንም ድጋሚ ጥሪ እናቀርብልሻለን። እሩታዬ በርቺ፣ እኛ አለን ከጎንሽ። ጠንካራ ሴት ሁኚ። ወልደሽ ደግሞ ተነስተሽ በደንብ ኦኬ፣ ስፖርትሽን ትሰሪያለሽ፣ ልጅሽን ትንከባከቢያለሽ፣ የሚያግዝሽ ሰው ትቀጥሪያለሽ። ምንም ነገር እንዳታስቢ፣ ሁሉ ነገር ቀላል ይሆንልሻል። ስለሱ እንዳታስብሽ፣ ዘገየ የራሱ ጉዳይ፣ ከሄርሜላ ጋር እንደፈለገ መሆን ይችላል። ከአይምሮሽ እሱን አውጥተሽ የራስሽን ላይፍ መኖር አለብሽ። ወድሻለሁ። ባይ ባይ። ኦኬ፣ ሁላችሁን ጋይስ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ፣ ባይ።